ባለ ሁለት መኝታ ቤት ከ28 ካሬ ጀምሮ ባለ 3 መኝታ ቤት ለ53 ካሬ ብቻ እሺ። በፍሎር 3 ነው ብያችሁ አለው በ100 ሐስ ካሬ በ100 ላይ ያለ ቤት እናእና አለው የራሱ ሀምሳ ሶስት ካሬ ሜትር ላይ ያለውን እናሳያችሁ። ከዛ ደግሞ የሁለቱን እናያቸዋለን ማለት ነው። ባለሁለት መኝታ ቤት ከ128 ካሬ ጀምሮ ባለ ሶስት መኝታ ቤት 141 ካሬ እና 153 ካሬ ብቻ። እሺ በፍሎር ሶስት ነው ብያቸዋለሁ። በ100 28 ካሬ በ100 41 በ100 53 ካሬ ላይ ያለ ቤት እናሳያቸዋለን። ኑ የራሱ ምን አለው አሳንሰር አለው፣ ሊፍራለው ይፍታለው፣ የራሱ የከርሰ ምድሩ አለው? በቂ ፓርኪንግ አለ። ይሄ ለምሳሌ በፕሮፌሰር ፎስቴ ይዘንላችሁ መከለፍ ይሄ እንዳያመጡ አንድ አንድ ጊዜ ብቻ ነው ብዙ ነው እንመጫችሁ ጥሩ። 53 ካሬ ሜትር ላይ ያለውን እናሳያችሁ ከዛ ደግሞ የሁለቱን እናያቸዋለን ማለት ነው።